ወይ እናት መሆን ማለት ነው። እንደዚህ ያስለቅሳል። እግዚአብሔር ሩታ በጣም አሳዘነች። እንዴት እንዳለቀሰች ማለት ነው፣ እንዴት እንዳለቀሰች። የመጀመሪያ ለአዲስ ስለሆነ በጣም ነው እንትን የምትለው ማለት ነው። በጣም ማለት ነው። አሁን እንደ እንቁላል ነው የምጠብቀው። ለምን የመጀመሪያ ለሁሉም ነገር የምትማሩበት ማለት ነው። ስለዚህ የመጀመሪያ ስለሆነ በጣም ነው ከባድ ነው ስሜቱ። ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ ላይክ፣ ሼር እያደረጋችሁ አበረታቶኝ ሰብስክራይብ አድርጉኝ። ዛሬ የና አብርሃም ልጅ እና አብርሃም ልጅ ሊገረዝ ሆስፒታል ወስዶ ነበር ያለ ሊያስገርዙ ማለት ነው። አብርሃም ግን አትፈራም እንዴ

ማድረግ አስፈለገ፣ ችግር የለውም ብሎ አይሄድም እንዴ? ለምን ተደብቆ ምናምን ይሄዳል ታዲያ። እና እንደዚህ ትላለች እን አትፈራም፣ አትፈራም፣ አትፈራም። እና ለካ ብዙ ጣጣ አለ፣ የአይን አባትም አለ፣ የአይን አባትም አለ፣ ለካ ብዙ ነገር አለ። እና እኔ በጣም ነው አዛዘነች። ንታሪ ታ የምለት ነው በጣም ነው አዛዘነች። በጣም ነው አለቀሰች። በጣም በጣም እንደሚባሉ አለቀሰች ማለት ነው። ለዚህ እናት አንጀት በጣም ከባድ ነው። እናትነት በጣም ከባድ ነው። ለዛው የመጀመሪያ ነገር ስለሆነለት ስለሆነ በት እንደዚህ አለቀሰች ማለት ነው። እንደዚህ አልቀሳ ልጁ በእኔ ወጥቶ ነው ይላል አብርሃም ደግሞ አምሳ በሀምሳ ይላል ሲያዲቅ እና ያለን በቃ ችግር የለም፣ እየተባታችን እንጠፋለን ከዚህ ሚዲያ ማለት ነው። ሲያዲቅ አይቴን እንፈርዳለን ማለት ነው። እኛ አይቴን እንፈርዳለን። ክሩቡ ስሙ ደግሞ ክሩብ ወይ ክሩቤል፣ ከዚህ ክሩቤል ትርጉም አለ ቢሆንም፣ ጥሩ ነው ጥሩ ነው። ግን ሌላ ስም አስቦ ገና ስም አልጸደቅም እያለ ነው፣ እና ጥሩ ነው ኪን አብርሃም አማችን አማችን አክብሮ አንተን ለመጣል አታውራ። ግን አስናናችዋሉ እያስናና ወስዶ እዛ ወስዶ መለሰ ማለት ነው። እያስናና ማለት ነው። እየወጡ ምናምን ከሆስፒታል እየወጡ ምናምን ተገርዞ ምናምን እየወጡ ምናምን አይቴናል። አልቋል መሰለኝ፣ ቪዲዮ አልቋል መሰለኝ እንደሚመስለኝ ማለት ነው። ወይስ ነገ ቀጣይነት የለውም እና የለውም እና ሩታዬ የኔ ቆንጆ የኔ ጫቅና የኔ ፍቅር ሩታዬ፣ በእውነት እንደዚህ ያለቀስሽው ፊትሽ ቀይ በቀይ ሆኖ ደግሞ ማለት ነው። ደግሞ እሷን ቤት ቤት ቴነ የኛውነ ውስድ ልጁ ታፍኖ ይሞት እን እን ልጁ ያለቅሳል እኮ በዛው ጡጥ ነው የምትሰጠው። እንዴት እናት ቤት ቀርታ፣ እንዴት ወስዳችሁ የምትሄዱ? ህፃን ልጅ የሰባት ቀን ልጅ እንዴት ይችላል? እንዴት ይችላል? አይችልም እኮ ስለዚህ እሷ መሄድ ግዴታ ነው ማለት ነው። እናንተ ሳትሉ ራሱ ለጡት ብሎ እሷ መሄድ ነው ማለት ነው። ስለዚህ ምንም ማለት ነው አይደል፣ ውታዬ ምንም። ቆይ ወለደች አስመት ስሚ እንደ መጀመሪያ ቁብ ቅብ ትላለች ቅለል ያለች በደንብ የምትሸፋፈን ይመረር። ውታዬ ራስ ለራስ አስቢ። አሁን ያውን ቆይ፣ ሰማሽ? ምን ቆንጆ እና ነገ ስልሰማሽ ሰማሽ፣ ለሚችል ሽፍንፍን ሽፍንፍን ብለሽ እንደዚህ በቃ ዘና እያልሽ ማለት ነው። እና በጣም ቆንጆ ነው። በጣም ቆንጆ ነው። ስለዚህ የዛሬ ቪዲዮ በጣም አሳቂ ነገርም አለው እንትንም ነገርም አለው ጆክ አብርሃም እንትን አማቹን አይፈራም፣ አይፈራም ብዙ ነገር ነው የሚያወራ ፊት ለፊት ማለት ነው። አረ አብርሃም፣ አረ አብርሃም። እሷ እራሱ ወይ እንትን ሆናት ሆናለች በአንዴ በኩል ፈፋርታ እንትን ምንድን ነው እንትን ይሆናል። አንተ አትፈራምን ፒዞ ናችሁ መሰለኝ ከማሚ ጋር ከሩታ እናት ጋር ፒሶ ናችሁ መሰለኝ። እንደዚህ መቼም እንደዚህ አታወራም ዝም ብለክ ማለት ነው። ስለዚህ ቤተሰብ የዛሬ ቪዲዮ ይሄን ይመስላል። እነ ሩታ በዚህ መጥተዋል። እነ ብሩኬ ምናምን ደግሞ ምንም ቢሞቱ ከአብርሃም ስነቀረ አብርሃም አጃቢ ሳይወስድ ማለት ነው መሄድ አይችሉም መሄድ አይችሉም። እና አንዴ እንትና አንዴ ቢኒና እንዴ ተቀያየረ በቃ ውስጥ ነው ይሄዳ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታታችሁ። ሰብስክራይብ አድርጉኝ ውዶቼ አስጣግሁኝ ወደ ሁለት ሺህ